ዛሬ ግን ለሩታ አልሰማም የሚለውን ዘፈን መጋበዝ ፈለኩ። ቤተሰብ ተቀወጠ፣ ሰርፕራይዝ እና አዲስ ነገር አለ ጠቅላላ አድርጌ ይዣችሁ መጥቻለሁ። በመጀመሪያ ግን በፈጣሪ እንዴት ነው የሚያምሩት! በትናንትናው ህይወታቸው ላይ ብዙ ሰው ሰድቧቸዋል፣ ብዙ ሰው እረግጧቸዋል። እነዛ ሰዎች ግን አሁንም እዛው አሉበት፣ ቀስቀስ እንኳን አላሉም። ሩታና ብርሽን ደግሞ ያሉበትን ደረጃ ተመልከቱ። ሩታ ልባም ሴት፣ አልሰማ ባይነት፣ እንደዚሁም ጥንካሬ፣ ጀግንነት፣ አልበገሬነቷ ነው እዚህ ደረጃ ያደረሳትኝና ከቤተሰብ ጀምሮ ቤተሰብ እንግዲህ ሁላችንም ከመጀመሪያ ጀምረን እስካሁን እስቲል እየተከታተልናቸው ነው እና ብዙ ነገር ተብላለች፣ ተሰድባለች። እሷ ግን ትዳሬ አብርሽ ይብልጥብኛል ፍቅሬን አስቀድማለሁ ብላ ኢቭን በሶሻል ሚዲያ ላይ ራሱ እንዴት ሴት ፍቅር ትጠይቃለች የሚል ብዙ ተቃውሞ ደርሶባታል። ሁሉንም አልሰማም በቃን፣ የፈለግኩት ማረግ እችላለሁ በማለቷ ዛሬ ዱባይ ላይ ትልቅ ሰርፕራይዝ ዛሬ ማታ ይለቀቃል። ቤተሰቦች የሰርጋቸውም ቀኑ ተወስኗል። እነሱም ደግሞ እየቀወጡት ነው እውነት ይህንን ዛሬ የለቀቁትን ፎቶ ሳይ ምን ተሰማሽ ካላችሁኝ ሁላችሁም እኔ የምመክራችሁ ነገር ቢኖር ከኋላችሁ ብዙ ሰው ሊያወራ እንደዚሁም ሊሰድባችሁ ከፍ ዝቅ ሊያደርጋችሁ ይችላል ግን አልሰማም በሉ ልክ እንደ ሩጣ አሁን በዛን ሰዓት ብዙ ነገር ስትባል ይሉኝታ ይዟት የሰውን ነገር ሰምታ ከእህቷ ጀምሮ ምንም መደባበቅና መወሻሸት አያስፈልግም እህቷ ጀምሮ ምን ነበር ስትላት የነበረው ኢቭን እናቷ ራሱ ሶሻል ሚዲያ ላይ በ ሎዛኖ ማን የሚባል ዩቱበር በዛ በኩል መታ ነበር። ይህን ስላችሁ ቤተሰብ ቤተሰቦቿን የሆነ ዝቅ ምናምን እያደረግኩ አይደለም ግን ከቤተሰብ ጀምሮ ችግር ሊኖር ይችላል። እናንተን የሚቃወም አካል ሊኖር ይችላል። ግን እናንተ ላመናችሁበት ነገር እንደ ሩታ አልሰማም ብላችሁ ልባም ሴት ሆናችሁ እዚህ ደረጃ እንድደርሱ እኔ ለሁላችሁም ለሴቶች ምኞቴ ነው። ሲቀጥል ደግሞ ምን ነገር አለ መሰላችሁ? ቤተሰቦች ከጀግናና ከጠንካራ ወንድ ጀርባ አንድ ጠንካራ ሴት አለች። በቃ ልክ እንደ ሩታ ማለት ነው። ባሏን እንዴት ነው አሸግና አበርትታ እዚህ ደረጃ አድርሰዋለች እና እንግዲህ ቃል በገቡት መሰረት ቤተሰቦች ሰርጋቸው የፊታችን እሁድ ከቀኑ በኢትዮጵያ ከስምንት ሰዓት ጀምሮ ይካሄዳ። ዛሬ ደግሞ ትልቅ ሰርፕራይዝ አለ። ሌላው ደግሞ እኔ ትንሽ ያስደሰተኝ ነገር ቤተሰቦች ስላችሁ እኔ በእነሱ ደስታ በጣም ተደስቻለሁ። ግን ትንሽ የተጠራጠርኩት ነገር ነበር። እሱም ደግሞ ሀይሚና ቡራ ሰርጋቸው ላይ አይገኙ ይሆን እያልኩ እያሰብኩ ነበርና እንግዲህ ትናንትና ሊፍ ላይ ነበር አብርሽ እስካሁን ሰርጋችን የዘገየው ገና ከኢትዮጵያ የሚመጡ ሰዎች አሉ፣ እነሱን እየጠበቅን ነው። ከአሜሪካም የሚመጡ ሰዎች አሉ ሲል ደስ አለኝ። ማለት አንድ እህቱ ትንሽ እየዋ በሰርጉ ላይ ብትገኝ ሀይሚ ደስ ነው የሚለኝ። እንግዲህ እንደምታውቁ ትልልቅ እህቶቹ ኤልድ ወልዳለች፣ ሌላኛዋም እህቶ እንጃ አላቅም። ትምጣ ትምጣ ግን ሀይሚና እና ቡራ ሰርጉ ላይ ቢገኝ ምኞቴ ነው። የምሬን ነው ብላችሁ ቤተሰብ ከምታስቡት በላይ ሲቀጥር፣ ደግሞ ሀይምዬ ዛሬ ስቶሪ ላይ ምን አርጋለች መሰላችሁ? አንድ ወንድ ልጅ ስቶሪ አርጋየሁኝ እና ማን ነበረ ስሙ ኪዱ አማኑኤል የሚባል የምታውቁት ጻፉልኝ። ማነው? ምንድን ነው? ከየት ነው? ሌላ ተንኮል አሰበች እንጂ ቅመምዬ። እኔን ቅመምዬ እኮ እንዲያው አንዳንድ ጊዜ ስራ እንዴት ብዬ ልንገራችሁ? አላ አይደለም ያው የመጣው ፋሲል ሳይመለስ ለማለት ያክል ነው። ቤተሰቦቼ ቤተሰብ እንግዲህ እነ ዳኒ እነ ቢኒ ከነ ሀይሚ ጋር ይቅርታ፣ ከሀይሚ ሹፌሬ ነበረ የነ ቡራ ሹፌሬ ነበረ እና አብርሽንም እየተንከባከበ ነው። ና እነ ዳኒ፣ እነ ፈዮና፣ እነ ጽጌ አብርሽና ሩታ እንደዚሁም ደግሞ ሜሪ ቪዲዮ ላይ አልተካተቱም፣ ግን አንድ ላይ ቤተሰብ እየቀወጡት ነው። ናይት ክለብ ውስጥ ማለት ነው። በቃ በሚገርም እብደት ታውቃላችሁ፣ ሰው ከደስታ በማለት በጣም ደስታ ሲበዛ እኮ እንደ እብደት ነው የሚያደርጋችሁ። ገባችሁ? እየቀወጡት በቃ ጆሯቸውን ራሱ ብቆርጡት አይሰሟችሁም። ቪዲዮን እያየው ነበረ እኔማ በቃ እንዴት ብዬሽ ድንገራችሁ፣ ሸሚዙን ሁሉ ፈትኸው ወይኔ እኮ ነው የሚያረጓችሁ። ያረቋቹ የብሬን ነው የምላችሁ። ኦ ማይ ጋድ እኔ ሀይ ብዬሽ ብትኖር አልኩኝ ተመኘሁኝ። ወይ በነገራችን ላይ ሀይ ብዬሽ ትንሽ እየቀብጤ ነበረች ማለት ስላችሁ በቃ ቀውጤ ነበሩ። የምታደርገው ሰርጋቸውን ሰርጋቸው ከመጀመሪያ ጀምሮ ግጥም ሲገጥምላቸው ኦማይጋድ ማይ ጋድ ሙቪና ሃይሚ ማ መቅረት የለባቸውም። ኤፊ እንደማይሄድ አብረሽ ተናግሯልና እኔ ሙቪ እና ሃይሚ እንዲቀሩ አልፈልግም። ቤተሰብ ወይኔ እኔም ቧንቧ እያለ ነው ቢሄዱ ድረስ ይለኛል። ሰርጉ ደግሞ ተቃርቧል፣ እሁድ ነው። ግን ከቡታጅራ ገና የሚመጡ ሰዎች አሉ ስላለ ከኢትዮጵያ የሚመጡ ሰዎች ገና አሉ ስላለ የሆነ ተስፋ አልቆርጥም፣ ይሄዳሉ ብዬ ተስፋ አረጋለሁ። ሙቤ፣ ሀይሜ፣ ኤፊ፣ ለሩታና አብረሽ ፍቅር ሲቀጥል ደግሞ በጣም የተደመመሁበት ማለት ነው። ጠለቅ ብዬ ያየሁበት ቤተሰብ። እነ ሩታን እና አብሮሽን የረገጡ የተሳደቡ ብቻ አይደሉም። እኛም አሁንም እዛው አለንበት እነሱን እየደገፍን እነሱን ብዙ ነገር እያደረግን ነው እና የእነሱ ለውጥ እኔ በጣም ይገርመኛል። ቤተሰብ በጣም ጠንካራ ደፋር ሆኑ። ለምትፈልጉት ነገር የማንንም ምክር አጠብቁ። ከሰው የተወሰኑ አስተያየት ውሰዱ፣ ግን ማንም ሰው በሕይወታችሁ ላይ እንዲወስንባችሁ አትፍቀዱ። እና ዛሬ ዱባይ ላይ ነገ አሜሪካ ታገኟቸዋላችሁ። አብሮሽ እና ሩታን የምሬን ነው የምላችሁ። ይሄ የማይካድ የማይዋሽ ሰው ከሰራ ይቀየራል። ከምታስቡት በላይ ይሄዳል ይጓዛል እና ስኬታ ያያችሁ ደግሞ እኔ በጣም ያስደስተኛል። ከምታስቡት በላይ ማለት ከመጀመሪያ ጀምሮ እያያችኋቸው፣ ተገናኙ፣ ተፋቀሩ፣ ተዋደዱ፣ ሰርጋቸው ዱባይ። ከዛ ይቀጥላል ቡታጅራ ድጋሚ ይደገሳል። አስባችሁታል? በጣም ነው ደስት ያለ። ለማንም ሰላማችሁ ይብዛል። ማታ እንገናኝ። በባይ